ሰላም ጤና ይስጥልኝ የወታደርነት ኑሮ መጀመር ልጅ ካሳ ከመንዳባ ከተመለሰ በኋላ ወደ ቋራ ሂዶ በዚያ ጊዜ ልጅ አዝማች ሆነው ከቆዩት ከወንድሙ ከክንፉ ጋር ተቀመጠ ካሳ በዚህም ጊዜ ቢሆን ለጦርነት ሙያ ገና ልጅ ነበር ይሁን እንጂ ወንድሙ በሚዘምቱበት የጦር ግንባር ሁሉ እንደ ጋሻ ጃግሬ እንደ ወታደር እየሆነ አብሮ በመዝመት ከውጊያ ጋር መለማመድ ጀምረው ከዚህ ጊዜ አንስቶ ነው። ከጥቂት ዓመታት በኋላም ካሳ ለኢትዮጵያ አንድነትና ደህንነት ዋስትና ሊሆን የቻለው ከፍተኛ ጀግንነት በየጦሩ ግንባር ማሳየት ጀመረ። ደጃች ክንፉ ቋራ ላይ ሆነው ወደ መራብ ኢትዮጵያ የሚገፈው የቱርክና የአረብ ጦር ሁሉ ዱካውን እያጠፋም በሚመለስበት ጊዜ ካሳ በብዙዎቹ የጦር ሜዳዎች ላይ ታላቅ ጀግንነቱን አሳይቷል። ከዚህ ጊዜ የደጃች ማሩ ወንድም ወልደ ተክሌ እና ወለተ ተክሌ የማን ግዛት ከራስ ማርዬ ለማላቀቅና አንደኛው ለራሱ ሁለተኛው ለልጃቸው ለደጃች ክንፉ ለመውሰድ ይታገሉ ነበር። በዚህም ጊዜ ሁለቱም ድል ለማግኘት ሳይችሉ በመጠላላት ላይ እንዳሉ ደጃች ክንፉ በጊዜው ታላቅ መሳሪያ በነበረው የጋብቻ ዝምድና የራስ ማርዬን ወዳጅነትና የደጃች ማሩን ግዛት ለማግኘት የራስ ማርየን ይሄት ልጅ አገቡ። ሆኖም በቀላሉ የደጃዝማችን ግዛት አላገኙም። የማሩ ግዛት ማርየን እንደያዘው ክንፉንም የቋራ ገዥ ሆነው እንዳሉ ራስ ማርየ ከትግረኛው ዝነኛ መሳፍን ከራስ ሰበጋዲስ ጋር ስለተጣሉ ወደ ትግራይ ለመዝመት ተዘጋጁ። ደጃጅ ክንፉም ራስ ማርየን ተከትለው መዝመት ነበረባቸውና አብረው ዘመቱ። በዘመቻው የራስ ማርዬ ተከታዮች ከነበሩት መኳንት መካከል የሰሜኑ ደጃዝማች ውቤ ከማርዬ ቀጥሎ በከፍተኛነት የሚያሳይ ታዋቂነትና ኃይል ነበራቸው። የሰባ ጋዲስ እና የማርዬ ጦርነት እንደሌሎች በኢትዮጵያውያን መካከል የታዩ ጦርነቶች ሁሉ ብዙ ዙር ከተተራረደበት በኋላ ራስ ማርዬ በጦርነት ላይ ሲወድቁ፣ ስመጥሩ ራስ ሰባጋዲስ በደጃች ውቤ የተማረከው በጭካኔ ተገደሉ። ደጃች ውቤ በምርኮኛቸው ላይ በነበራቸው ጭካኔ ካረምን የከፉ ሰው ነበሩ። ከጦርነቱ በኋላ ደጃች ውቤ ከስተ ሰሜን ጀምሮ እስከ ባህረ ኤሪትራ ያለውን የኢትዮጵያ ሰመናዊ ግዛት ሲይዙ፣ የማርየ ወንድም ዶሪም ራሱ ነው የወንድማቸውን ግዛት ወረሱ። በዚህ ዓለም ላይ በፍራትና በመይ ስላል የሚንገላተው የሚጉላለው የሚሞተው ሰው ብዙ እንደመሆኑ መጠን በዚህ ጊዜም ደጃች ቤ ከራስ ማርየ ጋር አብሯቸው ከዘመቱ መኳንንት መካከል ብዙዎቹን በፍርሃት ሲያስሩ፣ ራስ ዶሪንም የራሳቸውን ምሳሌነት ተከትለው በውስጣቸው ያሉትን አንዳንድ የሚፈሩ መኳንንት እንዲያስሩ መከሯቸው። ይህ አይነቱ ሳያጣሩ በመፍራት ብቻ መታሰር ከሚፋለምባቸው ተቀዳሚ ዓላማዎች አንዱ ደጃች ክንፉ ስለነበሩ ራስ ዶሪ ከሟቹ ወንድማቸው ከራስ ማርየ ጋር ዘምተው የተመለሱትን ክንፉን አሰሯቸው። ካሳም በዚህ ጊዜ ሀገር ለመጠበቅ ቋራ ከቀሩት የወንድሙ አሽከሮች ጋር ሆኖ የወንድሙን የመጨረሻ ሁኔታ ለማወቅ ከተደበቀበት ወጣ። ነገር ግን ተፈርቶ የሚጠላና የሚጨቆን ጀግናም የሚፈራበት ጊዜ ቀን ስለማይጠፋ ክንፉ የሚፈለግበት ጊዜ ድንገት ደረሰ። ይኸውም የክንፉ የትውልድ ቦታና የዘር ግዛት በሆነው በቋራ ቆላ የግብጾች ጦር መቃረብ ነበረ። ራስ ዶሪ ወጣቱን ጀግነውን የታቸውን የልጅ ባህል ክንፉን ከስራት ፈተው የደጃች ማሩን ግዛት የነበረውን ግዛት ሰጠው። በከተማ በኩል የመጣውን በመተማ በኩል የመጣውን የግብፅ ጦር እንዲወጉ ላኳቸው። ደጃች ክንፉ ደምቢያን ተደረሱ። ራስ ዶሪ ሙተው የወንድማቸው ልጅ አሊ በቦታው ተተክተው ነበር። አሊ ለስሙ ስልጣን ቢይዙም ዋና አድራጊ ፈጣሪ እናታቸው ወይዘሮ መነን ነበሩ። ይሁን እንጂ ይህ የስልጣን መዘዋወር የክንፉን ስልጣን ሊነካው አልቻለም። ደጃች ክንፉ በጭካኔ በመቅጣት የግዛታቸውን ጸጥታ ከማስከበራቸውን በላይ በዘመቻ የተከታተለ ድል በማግኘት ጠላታቸውን እየቀጡ ወሰናቸውን በመጠበቃቸው በሁሉም ዘንድ የተከበሩና የተፈሩ ሰው ነበሩ። ታላቁን ወንድነታቸውን ጨርሰው ያስመሰከሩበትም ጊዜ ነበር ራሽድ በሚባለው ቦታ ጥግ በተዋጉበት ቀን ነው። በዚህ ጊዜ ነበር ክንፉ በአባሾችና በግብጾች መካከል ተደርጎ የኢትዮጵያን ኃይል ግብጾችን አመድ ካደረጓቸው ውጊያዎች አንዱን ያሳዩት። ደጃች ክንፉ በየጊዜው በግብፆች፣ በአረቦችና በትርኮች ላይ የፈጸሙት የጀግንነት ተግባር በማንኛውም ጊዜ ከተፈጠሩ የአረብ ጸሮች አንዱን አድርጎ ሲያስጠራቸው የሚኖር ነው። ደጃች ክንፉ በየጦር ግንባር ምንም እንኳ ብልጫ ያለው መሳሪያ እያያዘ ቢመጣ ወራሪውን የግብፅና የአረብ ጦር አመድ እያደረጉ ስለሚያስቀሩና ለግብፅና ለአረብ ቀርቶ ዓለም ይፈራቸው የነበሩትን ለትርኮች ጥቂት የማይሰጉ ከአስር የግብፅ ወታደሮች አንድ ጭነት ግመል ለሀገሯ ይበልጥ ትሰራለች እያሉ በግብጾች ላይ የሚያፈዙ ማፌዝ ብቻ ሳይሆን በየመጡበት አቅጣጫ የሚያሳድዱ የሚያርዱ ጀግና ነበሩ። ሁለት አክባሪውና ቅኖ የእግዚአብሔር ሰው ነቢይ መሐመድ ሃይማኖትን ተከታዮች ሲሆን ሁሉ በኢትዮጵያ ላይ እጃቸውን እንዳያነሱ የሰጠውን ትምህርት የማይከተሉ በሃይማኖት አስጠግተው ቅኝ ግዛት ለማስፋፋት የመጡ የነበሩ የግብፅ የአረብ እና የቱርክ ወራሪዎች በምስራቃዊ፣ በሰሜናዊ፣ በምራባዊ የኢትዮጵያ ጠረፎች እየታጨዱ መወቃታቸው ሀገራችን ታሪክ ምዕራፎች የሞላ ታሪክ ነው። በጨደው ሙያ ከፍ ያለ ነዶ ካበረከቱት የኢትዮጵያ ጀግኖች አንዱ የካሳ ታላቅ ወንድም ደጃዝማች ክንፉ ነበሩ። በዚህ ጊዜ የሰሩት ጀግንነት ደግሞ ለወርቃማ ወርቆ የጀግንነት ታሪካቸው ቁንጮ የሆኑ የእንቁ አክሊል ነበር። የግብፁ መሐመድ አሊ በግብጾች እና በሌሎች አረብ ሀገሮች የኢትዮጵያ ጀግኖች በየጊዜው ያገኙትን ድል በማየት በቱርክ አዝማቾች የሚመሩት ዘመን ካፈራቸው ጦር መሳሪያዎች አንዱም ያልጎደላቸው ወታደሮች ያሉት ኃይለኛ ሰራዊት ወደ ኢትዮጵያ ምዕራባዊ ጥራት ተላካ ጀግናው ክንፉም ይህን ወራሪ ከበር ድረስ እስኪመጣ በመጠበቅ ፈንታ የታወቀ ጀግና ሰራዊታቸውን ይዘው ራሳቸው ግፉኝ ሄዱበት። በዚያን ጊዜ ከነበሩት የታወቀ የጦር አዝማቾች አንዱ ባይሆንም ትንሽ ወንድማቸው ወጣቱ ካልብ አብ ራሳቸው ዘምቶ ነበር። የኢትዮጵያ ጀግኖች በየጊዜው ከግብጾችም ሆነ ከቱርኮች ጋር ሲዋጉ እንደተረዱት ጠላታቸው የሆነው ጦር በልዩ ልዩ መሳሪያ እንደሚበልጣቸው፣ ምንስም የሚበልጡባቸው መሳሪያዎች ድፍረት፣ ዘዴና የማይበገር መንፈስ መሆናቸውን አውቀውት ነበረ። ሁለቱ ሰራዊት የተገናኙት ራሺድ በሚባል ቦታ ሆኖ በሚገኘው ዋድሃ ጠቡ በተባለ ቦታ ነበረ። ሁለቱም ሰራዊት ሻግረው ውጊያውን ለመክፈት ሲዘጋጁ ደጃች ክንፉ የጦር መሪቻቸውን ሰብስበው ቦታ ቦታ ሲሰጡና የጦርነቱን ስልትና አቅድ ሲናገሩ ካሳ ቋርጦ አንድ ምክር እንዳቀርብ የጌታዬን ፈቃድ ይሻለው አለ። ደጃች ክንፉን በቸልታና በፈገግታ አንተ ደግሞ አድገ ሳታ በቃ ስለ ጦርነት ብላት ምንድታመጣ ነው? የለም ጌቶች በትንሽነት የምክንያት ብዙ ባልዋጋም ጌቶች ጋሻ ጃግሬ የሆነ ብዙ ውጊያ ይቻለሁ ስለዚህ አስተያየቱን በአቀርብ ጥሩ ይመስለኛል አለ ካሳ በትህትና እሺ ዛዲያ ምን አስተያየት ነው የምታቀርበው አሉ ደጃዝማች ክንፉ በየጊዜው እንዳየነው ሁሉ እነዚህ ጠላቶቻችን የሚይዟቸው ነፍጦች ተኛ ነፍጦች ይበልጥ ርቀው ይመቱና ተደጋግመው በፍጥነት የሚተኩሱ ናቸው አለ ካሳ እሺ አሉ ደጃዝማች ክንፉ ስለዚህ እኛ ማድረግ ያለብን ባሻገር ውጊያ መጀመር ሳይሆን በየአቅጣጫው በድንገት እየተሽለከሎክን ገብተን የቅርብ ውጊያ ማድረግ ነው። በጥይት በጦር በጉራዴ ለማጥቃት በሚመቸን ቅርበት ላይ ሆነን ውጊያ ተጀመር በሩቁንን በመጀመሪያችን ሊደስብን የሚችለውን የሰው ማለቅ ሳይደስብን ባለን መሳሪያ ሁሉ ጠላታችን መጉዳት እንችላለን አለ ካሳ። ደጃች ክንፉ ታላቅ የጦር መሪ እንደመሆናቸው መጠን የካሳን ሐሳብ በትክክል ገብቷቸዋል። ቢሆንም በአረብ ላይ የነበራቸው ንቀት ከመጠን በላይ ስለነበር፣ ነገሩስ ጥሩ ነው ግን ለአረብና ለግብጥ ነው ይሄ ሁሉ ጥንቃቄ አሉ። የለም እኮ ጌጦች በቀላሉ ልንጎዳቸው ስንችል ብዙ ሰው ታለቀብን በኋላ ለምን እናቸንፋለን? ካቡን ጥሰን ገብተን በጎራዴና ለጦር ብቻ ልንፈጀው ስንችል ተመሳሳይ በሌለው ነፍጥ ለምን እንዋጋለን? ለካሳ መልካም ነው አሉ። ደጃዝማች ክንፉ በዚህ ሐሳብ ጦራቸውን አስቀድሞ ውጊያ እንዲጀምር አድርገው ብዙም ዝም ብለው አመሹ። የግብፅ ጦር አዛዥ ለወረራ የመጣ ጠላት አይተው ለቅጽበት መታገስ የማይችሉት የኢትዮጵያ ጀግኖች ጠባይ ያዩት በማየት ያላዩትም በማየት ያውቁት ስለነበረ በዚህ አይነቱ ዝምታ መደናገርም መገረምም ተሰማቸው። ሌላ አይነት የጦር እቅድ ተዘጋጅቷል፤ በሩቁ ሆኖ በጥይት ሳይጨፈጭፉ በጥይት የበለጠ ኃይል ያለውን ጠላት በጨበጣ ውጊያ በማጣረፍ ብቻ ውጊያውን ለመጀመር ተወስኗል፣ ብለው ግን በጭራሽ አላሰቡም። ከዚህም በቀር ምናልባት ያለን ከፍተኛ ኃይል በማየት ፈርተው ይሆናል ብለው ሳይገምቱ አልቀሩም። ነገሩ ግን ሌላ ነበር። ፀሐዩ ለመጥለቅ ዘግዘግ እንዳለች ደጃዝማች የጦር አዛዡን ሰብስበው፣ በዚህ ጊዜ የታቀደውን ውጊያ ስልት ሲናገሩ፣ ካሳም አሁንም አንድ ነገር ጌታ አለ። ምን ነበር አሉ ደጃዝማች። ማምሻችን ወታደር ሁሉ ለምግብ ማብሰያ ማገዶ የሚሰበስብ መስሎ ጭራሮ ይሰብስብና ትንሽ ጠንቦራ ይስራ አለ ካሳ ጠንቦራው ደግሞ ለምን ነው አሉ ደጅ አዝማች ክንፉ ጦርነቱን በድሮ ጩኸት ላይ መጀመር ስለሚገባ ለመብራት እንደሆነ ነው በዚህ ነዳዳ በራ ቀን ጦርነት ስንገጥም በሰራዊቱ ላይ የሚደርሰው ውሃ ጥምና ድካም ታለመኖርን በላይ ይህ አያረብ ሁሉ ተኝቶ ፈሱን ሲያዘራ በድንገት ዱብ ዕዳ እንድንወድቅበት ነው አለ ካሳ። ነገሩስ መልካም ነበር፣ ግን ተዚህ ቆላ ላይ ለጠንቦ የሚሆን ጭራሮ እስከ የት ይገኛል ብለ አሉ ደጃዝማች። ብዙ ጭራሮ በአካባቢው ይቻለው፣ ብዙ የዶግ የመድቦ እና የፈረስ ዘንግ ጭራ ይቻለው በማለት ካሳ ተናገረ። መልካም ነው በለው፣ የሚሆነ ሁሉ ዝግጅት አድርጉ። ውጊያው እንዳልከው ሁሉ አደጋ በመጣልና በሌሊት ቢሆን አይከፋም አሉ ደጃዝማች ክንፉ ያን ከእናት አባታቸው የወረሱትን ኮከብ የመሰለ አይን በካሳ ላይ ጥለው በዚሁ ሀሳብ መሰረት ማምሻውን ጭራረው ተሰብስቦ ወታደሩ ሁሉ በየድንኳኑ ዙሪያ የሚነደውን እሳት ከቦ በመጠበቅ ጠንቦሮን ሲያው ተፈትፋ መሽን ሌሊት የደሮ ጭወት ቀደም ብሎ የክንፉ ጦር ተቀሳቅሶ ውጊያ እንደተዘጋጀ ድምጡን አጥፍቶና ለጠላት ተጠባባቂ ምንም ምልክት እንዳይታይ አድርጎ ግብፆች ወደ ሰፈሩበት ቦታ ሰራዊቱ እየተተመለመለ ተጓዘ ሰራዊቱ ጉብታውን ተገን ካደረገ በኋላ በቡላቤል ጭት በሚወጣ ሰዓት ሲሰሩ ያመሸውን ችቦ ሁሉ አቀጣጠለና የግብፆችን ተጠባቂ ዘበኞች በተጨማደደ የተገራደደ አይናቸውን ቀኑ የክንፉ ሰራዊት ሰፍሮ ወደ ቆየበት ጉብታ አቅጣጫ እያወናጨፈ ምን ምልክት እንደሚያይ ሲጠባበቁ የክንፉ ሰራዊት እያንዳንዱ ወታደር በሚያብራ ችቦ መብራት እንደ ኃይለኛ የከዋክፍት ጎርፍ የግብፅን ጦር ሰፈር ለማጥለቅለቅ የመጣ መስሎ በጉብ ተዋናት ላይ ፈሳሰበት። ያ የግብፅ ሰራዊት በየድንኳኑ ሀሳብን ጥሎ በእንቅልፍ በተዋጠበት ጊዜ በአይንና በወሬ ጀግንነቱን የሚያውቁት የኢትዮጵያ ሰራዊት በሰዓቱ ጎርፍ ታችቦ በመንፈቀ ሌሊት ላይ ዱብዳ እንደደረሰባቸው አዩት። ተጠባባቂ ዘበኞች ወደ ድንኳኑ እየገቡ የተኛውን ሰራዊት ለመቀስቀስ ወይም ወደ ጠላቶቻቸው ጥይት በመተኮስ በመጠኑም ቢሆን ለመከላከልና ሰዎቻቸውን በጥይቱ ድምፅ ለማንቃት በመሞከር ፈንታም ከመስጊድ ሰገነት ላይ ወጣው ጸሎት እንደሚያደርስ ፉቃራ ድምፃቸውን ከፍ አድርገው አላህ አላህ ያላህ ሲሉ ይሰሙ ነበረ። በዚህ ጊዜ የክንፉ ሰራዊት በዚያ ሰፈር ገባና በየድንኳኑ እየተራኮተ ያን ዘረጦ ዘረጦ የግብፅ ወታደር ፍግና ዛባ ባደለበው መሬት ላይ በቅሎ እንዳፈራ ዱባ ሰይፍ ይቀረድደው ጀመር። አንዳንዱ ግዴለሽ በጦር ከመሬት ጋር እንደ እርጥብ ቆሎ በቻል መልክ እየሰፈሩ ያልፍ ነበር። በየድንኳኑ የሚሰማው አሰቃቂ ድምፅ በአንድ ላይ የሰማው በአንድ መስጊድ የተሰበሰበ የአራም ምዕመናን ልባዊ ጸውለት የሚያደርሱ እንጂ በጦር ሰፈራቸው ላይ አደጋ የደረሰባቸው ወታደሮች የሚናገሩት ቃል አይመስልም ነበር። የግብጽ ሰራዊት ግመሎችም የሆነ እግዳ የማታትሪ ሲያዩ ከታሰሩበት ጥንካሬ ያላቸው ወይም የታሰሩበት ገመድ ቡስ ከሆኖላችሁ እየቆረጡ ሲፈረጥጡ፣ አንዳንዶቹ የታሰሩበትን ገመድ ቆርጠው ለመሮጥ ሲሞክሩ አልሆነላቸው እያለ በራሳቸው ኃይል ሲቀጠቀጡ ይታዩ ነበር። በጠቅላላው በዚያ ምሽት በግብፆች ሰፈር ላይ የደረሰው ትርምስና እልቂት ለካሳ ቀርቶ በጦርነት ብዙ ልምድ ለነበራቸው ለነደጅአዝማች ክንፉ እንግዳ ነበረ። ከዚያን ቀን ጀምሮ ብዙ የግብፅ ወታደሮች ወደ ክንፉ ግዛት ወይም በጠቅላላው ወደ አበሻ ምድር ትዘምታላችሁ ተብሎ ስለነገራቸው ብቻ ሆዳቸውን ሲያንጓጓና ሱሪያቸው በልዩ ልዩ ነገር ሲበላሽ ይታይ ነበር እያሉ ብዙ ሰዎች ይናገሩ ነበር። እረኞችም ቋራ ላይ ሆኖ ክንፉ ሲያገሳ፣ የመይ ሰው ልጅ ቢጨመር፣ ካሳ ግብፅን ጨነቀው ነፍሱን ረሳ፣ እንኳን ጤነኛ ውሬ ሰው ፈሳ፣ እያሉ በየተራራውና በየሸለቆው በወራሪው ጠላት ላይ ሲያፌዙ ይውሉ ነበረ። ላይክ ሸር አድርጎ ክብሯትና ክብሯ እናመሰግናለን።